40% ብቻ ከፍለው ቤቶን ከተረከቡ በኋላ ቀሪውን 60% እስከ 20 ዓመት ድረስ መክፈል እንደሚችሉ ያውቃሉ? እንኳን ደስ አለው ዲኤምሲ ሪል ኢስቴት የእርሶን አቅም በማገናዘብ ለየት ያለ መፍትሄ ይዞሎት ቀርቧል። በክፍያ ምክንያት ፍጹም ሳይጨነቁ 40%ቱን በሁለት ዓመት ጊዜ ውስጥ ከፍለው ቀሪውን 60% ቤቱን እየኖሩበት ወይም እያከራዩት እስከ 20 ዓመት ድረስ መክፈል እንዲችሉ ለየት ያለ እድል አቅርቧል። ለምሳሌ የሚገዙት ቤት 10 ሚሊዮን ብር ቢሆን 40%ቱን ማለትም 4 ሚሊዮን ብር በሶስት ዙር በሁለት ዓመት ከፍለው ቀሪውን 60% ማለትም 6 ሚሊዮን ብር ቤቱን ከተረከቡ በኋላ እስከ 20 ዓመት ድረስ መክፈል ይችላሉ። እንደ ፍላጎቶም አጠቃላይ ክፍያውን በ8% ቅድመ ክፍያ ጀምረው ቀሪውን በ9 ዙር ከፍለው ማጠናቀቅ ይችላሉ። ልብ ይበሉ። እነዚህ ቤቶች በለቡ መብራት ኃይል እየተገነቡ ያሉ ሲሆን የመጨረሻው ዙር ሽያጭ ላይ ስለሆነ ሳያመልጦ ስክሪኑ ላይ ባለው ስልክ ፈጥነው ይደውሉ። DMC Real Estate ሰንብታችኋል ሳምንታዊው ወታደራዊ ዜናዎቻችንን ይዘንላችሁ ቀርበናል። ዜናዎቹን ወነ እናንተ እያደረስኩኝ ሻምበል ደታ ስረስ አብሬያችሁ ቆይታ አደርጋለሁ። እስከ ፍጻሜያችን አብራችን ቆዩ። በተለያዩ የሰራዊታችን ክፍሎች የአቅም ግንባታ ስልጠና ተሰጠ። ስልጠናዎቹ የሰራዊታችንን የማድረግ አቅም ወደ ላቀ ደረጃ የሚያሸጋግሩ መሆናቸው ተጠቁሟል። ከክፍሎች ለደረሱን ዘገባ ዝርዝር ማርታ ግርማ የዘመኑን የጦርነት ባህሪ በመረዳት ጠላቶቹን ድል የሚነሳና የሀገራችንን ሰላም ማጽናት የሚችል ተተኪ አመራርን በስልጠና በማብቃት ዝግጁነትን በቀጣይነት ማጎልበት እንደሚገባ በደቡብ እዝ ማሰልጠኛ የተገኙት ጄኔራል ጌታቸው ጉዲና አሳስበዋል። በተለይ የእዝ ጦርነትን ጀምሮ መጨረስ፣ ውጊያን ጀምሮ መጨረስ ልምዱን በዚህኛው በጀመርና ኦፕሬሽንም ኦፕሬሽንን ስራውን በድል አጠናቃችሁ በራሳችሁም በተዋረድ ላለው ተመሪ ሰፊ የሰላም አየር እንዲገኝ በቂ የዝግጅት ጊዜ እንዲገኝ የማድረግ ኃላፊነትን ጭምር ይዛችሁ የወጣችሁ ስለሆነ በዛ መንፈስ ወደ ክፍላችሁ ስትመለሱ ከፍተኛ ነገር ማድረግ የሚጠበቅባችሁ ይሆናል። ሰራዊታችን በጸረ ሰላም ኃይሎች የሚሰነዘሩ ጥቃቶችን በብቃት በማምከን ያገኘው ልምድና ተሞክሮ በራሱ የሚተማመን ጠንካራ አመራር ለመፍጠር እንዳስቻለውም ጄኔራል ጌታቸው ጉዲና ጠቁመዋል። ጄኔራል ጌታቸው ጉዲና አያይዘውም እየሰሩ መዘጋጀትና እየተዘጋጁ መስራት እንደ ልምድ መያዝና መተግበር እንደሚገባም ገልጸዋል። የደቡብ ዝ ማሰልጠኛ ማዕከል አዛዥ ኮሎኔል ቦጋለ ተገኔ ባቀረቡት ሪፖርት ስልጠናው የተተኪ አመራሮቹን የማድረግ አቅም ወደ ላቀ ደረጃ ያሸጋገረ መሆኑን ተናግረዋል። ይህ በእንዲህ እንዳለ የደቡብ እዝ መገናኛና ኢንፎርሜሽን መምሪያም ለመገናኛ ሬዲዮ ሙያተኞች በንድፈ ሐሳብና በተግባር የተደገፈ ስልጠና ሰጥቷል። የመገናኛ ሙያተኞቹ ያገኙትን እውቀት ወደ ተግባር በመለወጥ የተሰጣቸውን ኃላፊነት ደህንነቱና ምሥጢራዊነቱ በተጠበቀ መልኩ መፈጸም እንደሚጠበቅባቸው የደቡብ እዝ ምክትል አዛዥ ሜጀር ጄኔራል አድማሱ አለሙ አሳስበዋል። በሰሜን ምዕራብ እዝም የበጀትና ፕሮግራም፣ ሴፍቲና ኢንስፔክሽን የፋይናንስ ስራ አመራር እንዲሁም የእዝ ትራንስፖርት ክፍል ከኮርና ከክፍለ ጦር ለተውጣጡ ሙያተኞች ሲሰጥ የነበረው ስልጠና ተጠናቋል። ሰልጣኞች ያገኙትን ተደማሪ አቅም ወደ ተግባር በመለወጥ ሰራዊቱን በታማኝነት ማገልገል እንደሚጠበቅባቸው የኮር ምክትል አዛዥ ኮሎኔል በየነ አጋ አሳስበዋል። በየሙያ ዘርፋቸው ስልጠናቸውን አጠናቀው የተመረቁ አባላት በሰጡት አስተያየት በስልጠናው ጥልቅ እውቀት ማግኘታቸውን ጠቁመው በየተመደቡበት የስራ መስክ ውጤታማ ስራ ለመስራት መዘጋጀታቸውንም ተናግረዋል። በሌላ ዜና በኢትዮጵያ የዓለም አቀፍ ቀይ መስቀል ኮሚቴ ከአየር ኃይል ፍትህ ዳይሬክቶሬት ጋር በመተባበር ለአብራሪዎች ለኦፐሬሽናል ሙያተኞችና ለሚመለከታቸው ባለድርሻ አካላት ሲሰጥ የነበረው ስልጠናም ተጠናቋል። የኢትዮጵያ ሰራዊት በተሰማራባቸው የዓለም አቀፍ ሰላም ማስከበር ተልእኮ ጭምር በከፍተኛ ስፍራ የሚቀመጥ ምስጉን ኃይል መሆኑን በኢትዮጵያ የዓለም አቀፍ ቀይ መስቀል ኮሚቴ የጦርና የጸጥታ አካላት አስተባባሪ ሊቬንት በዚር ገልጸዋል። ሊቬንት በዚር በተልእኮውም ዓለም አቀፍ የሰብአዊ መብት ሕጎችን እንደ መሪ የሚከተል መሆኑን ነው የገለጹት። ሰሜን ምስራቅ እዝ በአስተማማኝ ወታደራዊ ቁመና የተሰጠውን ግዳጅ በብቃት እየተወጣ እንደሚገኝ አዛዡ ሌተናል ጄኔራል አሰፋ ቸኮል ገለጹ። እዙ በስሩ ከሚገኙ ክፍሎች ከተውጣጡ አመራሮች ጋር በግዳጅ አፈጻጸሙ ላይ ውይይት አካሂዷል። እዙ በተሰጠው ተልእኮ ጽንፈኛውን በማጽዳት የራሱን አሻራ እያሳረፈና ታሪኩንም በደማቅ ቀለም እየጻፈ መሆኑን አዛዡ ሌተናል ጀነራል አሰፋ ቸኮል ገልጸዋል። እዙ አመራሩንና አባላቱን በስልጠና እያበቃ የመፈጸም አቅሙን እያሳደገ እንደሆነም የሰሜን ምስራቅ እዝ አዛዥ ሌተናል ጀነራል አሰፋ ቸኮል ያደረሰን አሰፋ በለው ነው። ሰራዊታችን በሚገኝባቸው የግዳጅ ቀጠናዎች ለሚሰጡ የመደበኛና የርቀት መርሃ ግብር ትምህርቶች ስኬታማነት በአዲሱ ስርዓተ ትምህርት ላይ ያተኮረ ስልጠና ተሰጠ። በስልጠና ዋና መምሪያ ስር የሚገኘው የአጠቃላይ ትምህርት መምሪያ የሰራዊቱን አባላትና አመራሮችን በአካዳማዊ እውቀታቸው የበቁ እንዲሆኑ እየሰራ የሚገኝ መሆኑን የመከላከያ አዛዥነትና ስታፍ ኮሌጅ አዛዥ ብርጋደር ጀኔራል ሙልጌታ አምባቸው ገልጸዋል። በተቋም ደረጃ የምንከተለው የትምህርት አሰጣጥ አዲሱን ስርዓተ ትምህርት መሰረት በማድረግ የዘመንና ወጪ ቆጣቢ በሆነ መንገድ መስራት ይገባል ሲሉ ብርጋዴር ጄኔራል ሙልጌታ አምባቸው ገልጸዋል። በሀገሪቱ የትምህርት ፖሊሲና ስርዓተ ትምህርት ዙሪያ ለመከላከያ የትምህርት ክፍሎች አመራሮችና መምህራን በትምህርት ሚኒስቴር ባለሙያዎች ስልጠና መሰጠቱን የአጠቃላይ ትምህርት መምሪያ ኃላፊው ኮንሬል ተሾመ ለገሰ ገልጸዋል። ዘገባው የመንግስቱ አበበ ነው። ደቡብ እዝ ከመከላከያ ዋር ኮሌጅ ጋር በመተባበር በስሩ ከሚገኙ ክፍሎች ለተውጣጡ ሴት የሰራዊት አባላት ስልጠና ሰጠ። ስልጠናው በወታደራዊ አመራርነት ሚና በስርዓተ ጾታና ተያያዥነት ባላቸው ርዕሰ ጉዳዮች ዙሪያ ያተኮረ ነው። ወታደራዊ አመራርነት ጀግንነትን፣ ሙያዊ ብቃትንና የሰራዊቱን እሴት ተላብሶ መገኘትን የሚጠይቅ ሙያ መሆኑን የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት ዳይሬክተር ብርጋደር ጄኔራል ሁላገርሽ ድረስ ጠቁመዋል። በትምህርት ደረጃ ላይ ሴቶቹ እውቀታቸውን እንዲያዳብሩ ያልተማረች ሴት እንዳትኖር እንድትማር፣ ድርብርብ ኃላፊነቷ እንዳለ ሆኖ ሴቷን ለማውጣት ተቋሙ ስራ ይሰራል። ብርጋዴር ጄኔራል ሁላ ሀገርሽ ድረስ። አያይዞም ሴት የሰራዊት አባላት በወታደራዊ ሳይንስ፣ በአመራር ክህሎት በየጊዜው ራሳቸውን ማሳደግና ለቀጣይ ኃላፊነትም መዘጋጀት እንዳለባቸው ማሳሰባቸውን እዮብ ሰለሞን ዘግቦልናል። ደቡብ እዝ ስር የሚገኘው ተወርዋሪ ኮኮብ በአስተማማኝ የዝግጁነት ደረጃ ላይ እንደሚገኝ ገለጸ ኮሩ የማድረግ አቅሙን በማጎልበት በቀጣይ ለሚጠበቅበት ተልኮ በአስተማማኝ የዝግጁነት ደረጃ ላይ እንደሚገኝ አዛዡ ኮነሬል ደጀኔ ጸጋዬ ገልጸዋል። አሸባሪዎችና ጽንፈኞች ላይ የማያዳግም እርምጃ እየወሰደ የሚገኘው ተወርዋሪ ኮኮብኮር የተሰማራበትን የግዳጅ ቀጠና እየተረጋጋ እንዲሆን ማድረጉም አዛዡ ኮነሬል ደጀኔ ጸጋዬ መጠቆማቸውን አብርሃም ዘውዱ ዘግቦልናል። በአላጌ የጀግኖች አምባና ጊዜያዊ የቁስለኞች ማገገሚያ ማዕከል ለሀገር ዋጋ ለከፈሉ ጀግኖች እየተደረገ ያለው እንክብካቤ ተጠናክሮ መቀጠሉ ተገለጸ። በጀግኖች አምባ ጊዜያዊ የቁስለኞች ማገገሚያ ለሀገር ዋጋ የከፈሉ ጀግኖች ተገቢውን የሕክምና አገልግሎት የሚያገኙበት ሁኔታ እየተመቻቸና የቦርድ ስራዎችን ጨምሮ ሁሉን አቀፍ አገልግሎት እየተሰጠ እንደሚገኝ የማዕከሉ አዛዥ ኮሎኔል ሚስባ አረብ ተናግረዋል። እዚህ ቦታ ያው ለቁስለኛም ለማገገሚያ ያገለግላል እና፣ በሰሜንም በምስራቁም የሚመጣውን ታካሚ እዚህ ገብቶ ማገገም፣ የሀይል ማባዛት በዚሁ የቦርድ ስራ ማከናወን፣ የቀሩትን ደሞ አክሞ ወደ ክፍል የመመለስ ስራ መስራትና ከዚያ ውጪ የሆነ ካታጎሪ አንድ ሊሆኑ የሚችሉትን ደሞ ወደ ካታጎሪ አንድ የቦርድ ስራቸውን እንዲከናወኑ ማድረግ ነው። የማዕከሉ ሜዲካል ዳይሬክተር ዶክተር ትእዛዙ ማሬ በበኩላቸው ለጦር ጉዳተኛ ጀግኖቹ በሰዓት ያልተገደበ ክትትል ቁጥጥር፣ የቅድመ መከላከል ስራና እንክብካቤ በትኩረት እየተከናወነ እንደሚገኝ አስረድተዋል። በአላጌ የጀግኖች አምባ ጊዜያዊ የቁስለኞች ማገገሚያ ማዕከል የጠቅላላ አገልግሎት ኃላፊ ሌተናል ኮነሬል ምስጋናው አየ ነው ታካሚዎቹ ተገቢውን አገልግሎት በየሰዓቱ እንዲያገኙ እየተሰራ ነው ብለዋል። ማዕከሉ ታካሚዎቹን ከማገልገሉ በተጨማሪ ለቤተሰቦቻቸው ተገቢ ድጋፍ እያደረገ መሆኑን የጠቆሙት በማዕከሉ ከሚገኙ ማገገሚያዎች መካከል የካታጎሪ አንድ መስከረምና ሰብለ ካምፓስ ኃላፊው ሻለቃ አበበ አሰፋ በምግብ ራስን የመቻል ተቋማዊ ተልዕኮን ለመፈጸምም የተለያዩ የልማት ተግባራት እየተከናወኑ ስለመሆኑም አስረድተዋል። ጀግኖቹ የጦር ጉዳተኞች በቀጣይም በሙያቸው ሀገራቸውን ለማገልገል ያላቸውን ቁርጠኝነት ገልጸዋል ስትል ባልደረባችን ራሄል ገዛኝ ዘግባልናለች። የትምህርትና ስልጠና ዋና መምሪያ ኢንስፔክሽን ቡድን በጦላይ ከፍተኛ ባለሌላ ማረክተኛ ማሰልጠኛ ማዕከል የዝግጁነት ፍተሻ አካሄደ። ኢንስፔክሽን ቡድኑ የማሰልጠኛውን ሁለንተና እንቅስቃሴና ና የሰራዊቱን ስነ ልቦናዊ ዝግጁነት በሰነድና በመስክ ተዘዋውሮ ተመልክቷል። በማሰልጠኛው የተሻለ የአመራር መዋቅርና ቅንጅታዊ አሰራር መኖሩን የጠቆሙት በትምህርትና ስልጠና ዋና መምሪያ የጤና አገልግሎት ክትትል ኃላፊ ኮነሬል ዋኛው ደረበው ዙሪያ መለስ እንቅስቃሴዎቹም ደረጃቸውን የጠበቁና በሚፈለገው መልኩ የሚተገበሩ መሆናቸውን መመልከት መቻላቸውን ተናግረዋል። በመከላከያ ትምህርትና ስልጠና ዋና መምሪያ የትምህርትና ስልጠና ጥራት ቁጥጥር ቡድን መሪ ሌተናል ኮሎኔል እሸቱ ታዞ በበኩላቸው ማሰልጠኛው ለስልጠናው ምቹ ሁኔታ ለመፍጠርና የሰራዊቱን አኗኗር ለማሻሻል እየሰራ እንደሆነም ተናግረዋል። ይትባረክ ጸዳሉ እንደዘገበልን በደቡብ ምዕራብ ሶማሊያ የተሰማራው የኢትዮጵያ መከላከያ ሰራዊት አስቸጋሪ ሁኔታዎችን በማለፍ የሰላም ማስከበር ተልእኮውን በብቃት እየተወጣ መሆኑ ተገለጸ። በዚሁ ስፍራ ተሰማርቶ የቆየው የሴክተር ሶስት ሰላም አስከባሪ ለሚቀይረው የኢትዮጵያ መከላከያ ሰራዊት ሰላም አስከባሪ ኃይል የስራ ርክክብ አካሂዷል። በርክክብ ስነ ስርዓቱ ላይ የተገኙት በሶማሊያ የአፍሪካ ህብረት ድጋፍና ማረጋጋት ተልኮ ቺፍ ኦፍ ስታፍ ሜጀር ጀነራል ክንዱ ገዙ የሴክተር ሶስት አዛዥ የነበሩት ብርጋደር ጀነራል በስፋት ፈንቴ ላሳዩት ቁርጠኝነት የተሞላበት የአመራር ጥበብ ምስጋናቸውን አቅርበዋል። ላለፉት ሰላሳ አራት ወራት የሴክተር ሶስት የኢትዮጵያ ሰላም አስከባሪ ኃይልን በመምራትና ውጤታማ ስራ መስራት በመቻሌ ደስታ ይሰማኛል ያሉት ብርጋደር ጀነራል በስፋት ፈንቴ ሴክተሩን ለተረከቡት ለብርጋደር ጀኔራል ተክሉ ሁሬሳ መልካም የስራ ዘመን እንዲሆንላቸው ተመኝተዋል። ይህ በእንዲህ እንዳለ የደቡብ ምዕራብ ሶማሊያ መንግስት የሴክተር ሶስት አዛዥ ለነበሩት ለብርጋዴር ጀኔራል በስፋት ፈንቴ አሸኛኘት ያደረገ ሲሆን ለብርጋዴር ጀኔራል ተክሉ ሁሬሳም አቀባበል አድርጎላቸዋል። አዲሱ የሴክተር ሶስት አዛዥ ብርጋዴር ጀኔራል ተክሉ ሁሬሳ ከሁሉም ባለድርሻ አካላት ከአካባቢው መስተዳደርና ከኢትዮጵያ መከላከያ ሰራዊት ሰላም አስከባሪ ጋር በመሆን የተሰጠኝን ተልኮ በስኬት ለመፈጸም ዝግጁ ነኝ ብለዋል። በዝግጅቱ ላይ የአካባቢው የመንግስት ተወካዮች የክልሉን መንግስት ወክለው እውቅናና ሽልማት ያበረከቱ ሲሆን የኢትዮጵያ መከላከያ ሰራዊት ለሶማሊያ ህዝብ ሰላም ለረጅም ዓመታት ውድ ህይወቱን የከፈለ ና ለሶማሊያ ሰላምና መረጋጋት ከፍተኛ አስተዋጽኦ ያበረከተ መሆኑን ገልጸዋል። ዘገባውን ከስፍራው የላከልን ሰመረ እሸቱ ነው። ደቡብ ሱዳን በዩናሚስ ተልኮ ያምቢዮ ቀጠና የተሰማራው የ21ኛ ሞተራይ ሰላም አስከባሪ ሻለቃ የጸጥታ የሰላምና የልማት ስራዎችን ለማስቀጠል በትኩረት እየሰራ መሆኑ አስታወቀ የ21 ኛ ሞተራይ ሰላም አስከባሪ ሻለቃ አዛዥ ኮሎኔል እንዳለሸቱ እንደገለጹት የጸጥታ የሰላምና የልማት ስራዎችን ለማስቀጠል የዩኤንን ህጎችና አሰራሮችን ተከትለን ተልእኳችንን በላቀ ብቃት ለመፈጸም ተክተን እንሰራለን ብለዋል። በደቡብ ሱዳን ሰላም ለማስፈን በሚደረገው እንቅስቃሴ ሰላም አስከባሪው ከአካባቢው የጸጥታ አካላትና ከማህበረሰቡ ጋር በጋራ እንደሚሰራ የተናገሩት ኮሎኔል እንዳለ አባላቱ የወሰዱት ስልጠና በቂ አቅም እንደፈጠረላቸው አስረድተዋል። በኢኳቶሪያል ክልል ጎንጉራ ወረዳ በዩናሚስ የመስክ ምልክታ የተደረገ ሲሆን ለአንድ አመት ተቋርጦ የነበረውን የሰላም ማስከበር የቀጠና ቅኝት ለማስጀመር የሚያስችል ውይይትም ተካሂዷል። ዘገባው የፍጹም ተካ ነው። ተመልካቾቻችን ዜናዎችን አበቃን። ቀሪ የመከላከያ ቴሌቪዥን ዝግጅቶቻችን በየተመደበላቸው ሰዓት ወደ እናንተ መድረሳቸውን ይቀጥላሉ። ስለተከታተላችሁና